የወገናችን የቴዲ ራያ ውጤት ከምን ደረሰ? በዚህ ጉዳይ ላይ ብሬክስ ሀበሻዊ ለምን ዝምታን መረጠ? ለምን እስካሁን ለህዝብ ይፋ ያልሆነበት ምክንያት ነገሩ ምንድን ነው? አሰላሙ አለይኩም ወራህመቱላሂ አበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የአላህ ሰላምታ እናዝነት አይላችሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ተሆኑ ዘንድ በትህትና እናጠይቃለሁ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር አድርጉት ማለት ነው። ቪዲዮውን ታውታላችሁ፣ ግን ላይክ የለም። ውድ ቤተሰቦቼ ቪዲዮ ለሁሉም እንድደርስ ላይክ ላይክ ላይክ አድርጉት ማለት ነው። እንግዲህ እንደምታዩት የወንድማችን ቴዲ የወገናችን ቴዲ ራያ ህይወቱ ካለፈ እነሆ አስራ ሁለት ቀኑን አስቆጠረ። ዛሬ ማለት ነው አስራ ሁለት ቀኑ ነው ከሞተ። እውነቴ ነው። በጣም እጅግ ያሳዝናል። የይህ ወገናችን እንግዲህ በሪያድ ከተማ ህይወቱ ካለፈም በኋላ በአሰቃቂ ሁኔታ ገድለውት የተሰወሩት ገዳይዎች ገዳዩ ልበል፣ ለምን እስካሁን የገዳይ ገዳይ ይፋ አልወጣም? ነገሩ ወደት እየሄደ ነው እንግዲህ። ወገናችን ቴዲ ራያ የምርመራ ውጤት ወጥቷል፣ ማለት ነው። የምርመራ ውጤቱ ቢወጣም ሱብሓነላህ፣ ግን ለህዝብ ይፋ አልሆነም ማለት ነው። እዚህ ላይ ብሬክስ ሀበሻዊ ለምን ዝምታን እንደመረጠ እንግዲህ አናቅም ማለት ነው። ብሬክስ ሀበሻዊ በዚህ ነገር ላይ እስካሁን ድረስ ዝምታን መርጧል ማለት ነው። የምርመራ ውጤቱ ወጥቷል? ለህዝብ ይፋ አልተደረገም። ብሬክስ ሀበሻዊ ግን በቃ ይሄንን ነገር የምርመራ ውጤቱን አውቋል። እያወቀ ግን ለምን ለህዝብ እንዳላወጣው የምናውቀው ጉዳይ የለም። እኛም ብዥታን ፈጥሮብናል ማለት ነው። በነገራችን ላይ የምርመራ ውጤቱ ወጣ ወጣም አልወጣም የምርመራ ውጤቱ ወጣም አልወጣም ያው የተገደለው በሰው እጅ ነው። በሰው እጅ ነው የተገደለው። ሰዎች ናቸው በጭብ የወቅተው የገደሉት ሰው እጅ እንደሆነ ይታወቃል። ግን ሆኖም ሳለ ይህ በቃ ምርመራው የምርመራው ውጤት ከወጣ በኋላ ለምን ለህዝብ ይፋ አላወጡትም? ይህ ነገር አለ በቃ ያስጠረጥራል። መጀመሪያ ላይ እንደተወራው እንደተዋለው ይህ ነገር እውነት ነው የሚለውን ነገር እኛም እየሄድንበት ነው። አሁን አሁን እያስጠረጠረን ነው። ቆይ የእውነትም ዘመዳሞች ማቸው መሰለኝ የገደሉት ፊቱንም ተብሏል። ያጎቱ ልጅ ነው የተገደለው ተብሏል። ግን እዚህ ጋ ብሬክሳበሻ ወጥቶ እባካችሁ የሚወደው ጓደኛውን ያጎቱ ልጅ እባካችሁ እንደዚህ ነው የገደለው እያላችሁ በሀዘናችን ላይ ሀዘን አትጨምሩብን ብሎ ወቶ ተናግሯል ማለት ነው። እሺ እንደዛ ከሆነ ይህን በቃ እርስ በርስ ካልሆነ እርስ በርሱ ካልተገዳደሉ በቃ የራሳችሁ ካልሆነ የገደለው ለምን ይፋ አልወጣም እንዴ? ለምን ይፋ አልወጣም? ባዳ ቢሆን አስባችሁታን እስካሁን የዚህ የልጅ ገዳይ ወቶ ፎቶ ተለጥፎ ፍትህ እየተባለ እስካሁን ገዳይ ተዞ ነበረ፣ ግን ከራሳቸው ስለሆነ ከራሳቸው ስለሆነ ነገሩን ወደ ጎና አድርገው ሌላ ሌላውን ወሬ ነው የሚያወሩት ማለት ነው። ሌላ ሌላውን ነው የሚያስተላልፉት ማለት ነው። ምክንያቱም ይሄ ያው ነው። ይሄ ያው ነው። አነንዴ መችም የሞተ ዘመድ የለው ማሪለ ምን ብትወዱት ምን ብትሆኑ የሞተ ዘመድ የለው። ይሄኛው ስለሞተ ይሄ ገዳዩ እንግዲህ በሕይወት ስላለ ነፍስ እያየቱ ላለው በእዱንያ ላይ ላለው አደሎ መሰለኝ። የሞተ ዘመድ የለውማ። ግን ይሄ የሆነ ሆኖ የሞተውም ደሙ ይፋረዳችኋል፣ ደሙ ይፋረዳችኋል። ስለዚህ ዘመድን ቢሆን ለምን አይወጣም? በቃ እንዲህ አይነቱ ዘመድ ዘመድ አትበሉት። በነገራችን ላይ ዛሬ ለጊዜው ብትደብቁትም፣ ነገ የቴድ ራያ እናትና አባት ቤተሰቦቹ፣ ባልተቤቱም አሁን ሀዘን ላይ ናቸው አሁን ልባቸው ደምቷል። አሁን እነሱ ያሉበት ህይወት ይታወቃል። ነገር ግን እንደዚሁን ነው አይቀሩም። አንድ ቀን ወደ ራሳቸው ሲመለሱ ሚዳ ላይ እንደዚሁ ይመጡና እውነታውን ፍርጥ ያደርጉታል ማለት ነው። ተደብቆ አይቀርም። ቀኑ ጅባ ይበላው። ስለዚህ ሚዳ ላይ ዛሬ በሀዘን ተጎድተው ደብዛቸው ቢጠፋም ነገ ሚዳ ላይ መውጣታቸው አይቀርም። ይወጣሉም ደግሞ ስለዚህ ነገ ሚዳ ላይ ሲወጡ ሁሉ ነገር እንቅጭንቅጯን ፍርጥ ብላ ትመጣለች ማለት ነው። ያን ጊዜ ህዝብ ይታዘባቸዋል እንዲህ እና በነገራችን ላይ ደግሞ ያው አስክሬኑ ወደ ኢትዮጵያ አልሄድ ነው ተብሏል። የገቢ ማሰባሰቢያ እንግዲህ ያው እስካሁን አልተጀመረም እንጂ እያሰቡ ነው። በብሬክስ አበሻዊ ቴሌግራም እንግዲህ ሊንክ ተቀምጠዋል። በዛ እየገባችሁ ግሩፑን ተቀላቀሉ ማለት ነው። በዛ አጋጣሚ እንግዲህ ለወገናችን በሰው ሀገር ከከንቱ ለቀረው ወገናችን ሁላችንም ያለንን አስተዋጽኦ ማበርከት ስላለብን ማለት ነው እና ብሬክ እኔ እንጃ እዚህ ላይ ለምዝምታን እንደመረጠ ለሁላችንም ግርምትን ያጫረ ነገር ሁኗል። እውነትን ነው ይሄ ልጅ ነገ አጥንቱ ይፋረዳቸዋል፣ ደሙ ይፋረዳቸዋል፣ ይወቅሳቸዋል። ስለዚህ የሚያስጠረጥራችሁ ነገር ቢኖር አሁን ውይ ለምን አላችሁ ልተ የራስ በራሳት ምናምን ጭጭጭ አላችሁ ማለት ነው። አይ ከባለቤት አናቅም ብለን ዝምታ መረጥኛም ማለት ነው። ግን አሁን አሁን እያስጠረጠረን ነው ባዳ እንዳልገደለው የራሳችሁ ሰው እንደገደለው እያስጠረጠረን ነው ማለት ነው እና ስለዚህ ብሬክስ አበሻዊ ውጤቱን አውቆ ዝምታን ለምን መረጠ? ገዳይንም እያወቀ ለምን ዝምታ መረጠ እንዴ? ታውቃላችሁ፣ ግን ዝምታ መርጣችኋል። አዝናችኋል፣ አዎ አዝናችኋል። ሀዘናችሁ በጣም ከባድ ነው። እንኳን እናንተ የተወለዳችሁት እኛ በሚዳ ላወቅ ነው፣ በጣም አዝነናል። ገና በለጋ እድሜው በስደት ፍስስ ብለው ሲቀር ወገን ያሳዝናል። እና ለምን ነገሩን ወደ ጎን እንዳደረጋችሁት ለምን፣ ሚስጥሩ እንዳይወጣ እፍን እንዳደረጋችሁት። የምር በቃ ለተመልካች በቃ ለህዝቡ ግራ ገብቶታል፣ ግራ ገብቶታል። እንግዲህ ከሞት ይሄ ልጅ አስራ ሁለት ቀኑ አስራ ሁለት ቀኑ ዛሬ አስራ ሁለት ቀኑ ሲያስቆጥር እስካሁን ጸጥ ረጭ ብሏል። እንደውም እየተረሳ ነው። ይሄው ሚዳው ራሱ ቀዝቀዝ አልኩ። ይሄው ሚዳው ራሱ እየተቀዛቀዘ ነው። አንድ ሶስት ቀን ተጋጋለ። አሁን የሚዳው ራሱ ረገብ ብሏል ማለት ነው። ምነው ሰው ህዝቡ እ ከእናንተ እያየ ማለት ነው። እናንተ ደግሞ እንግዲህ ዝምታን ለምን እንደመረጣችሁ ህዝቡም ግራ ገብቶት ዝም ብሎ ግራ ገብቶት ይመለከታል ማለት ነው እንደ የእውነት ከውስጣችሁ ነው የገደለው። የተገደለው ከውስጣችሁ ነው ገዳዩ ማለት ነው። ከራሳችሁ ነው ገዳዩ ማለት ነው። ባይሆንም አንዴ እናንተ እንኳን እንደ በአስራ ሁለት ቀን ውስጥ ገዳይ የለም፣ ፎቶው የለም። የተያዙት ልጆች ቴዲ ሲገደል የነበሩ ሁለት ልጆች ሲያዙ፣ ገዳዩ እንደታመለጠ ገዳዩን ማን እንደሆነ የገዳው ለምን አላጋለጡም? የገዳዩ ፎቶ እንዴት የላቸውም? እነዛ ቴዲ ሲገደል የነበሩ ሁለት ልጆች የገዳይ ፎቶ እንዴት የላቸውም? ገዳዩ እንደሆነ ሆነ እንዴት አያውቁም? እናንተ እንዴት ነው እዚህ ላይ የምር ግርምትን ያጭርባችኋል። ስለዚህ እውነት ትመነምናለች እንጂ አትበጠስም ይባላል። ስለዚህ ነገ እውነታው ይወጣል። የልጁ ደም ራሱ ይጮሃል። እናንተ ብትደብቁ የልጁ ደም ራሱ ይጮሃል ማለት ነው እና ለምን እናንተ ምን የአጎት ልጅ የሚያጎት ልጅ ነው የሚያጎት ልጅ ነው አለ። እንግዲህ ሸይጣን የማያደርገው የለም፣ ግህ አወሳውሶ ህይወቱን አጠፋ አይደል። እሱም ዋጋውን ያግኝ እሱም ዋጋውን ያገኝ። ግን እዚህ ጋር የሞተ ዘመድ ስለሌለው ብቻ ላለው ያለውን እንደዚህ ሽርሩ መደበቅ ምናምን አይ ሳ የሞተው ሞተ፣ ተመልሶ አይመጣማ። ዘመድ አይሆንማ። የሞተ ምን ዘመድ አለው? አፈር በታች የሆነ ምን ዘመድ አለው? በጣም ግን አንዳንድ ብቻ አለመቀደም ይባላል። አለመቀደም እና እንዴት ነው እዚህ ጋር ያው ደግመን ደጋግመን የምናውቅ ሰው ብሬክስድ ነው። ለምን ብትሉ ለምን ዝምታን እንደመረጠ እና ውድ ቤተሰቦች እንግዲህ በጣም ያሳዝናል። እንግዲህ ለእናት ለአባቱ አላህ መጽናናትን ይስጣቸው፣ ብርታቱን ይስጣቸው። እንኳን ለእነሱ ለወለዱት ቀርቶ ለእኛ ሀዘኑ ከባድ ነው። በሚዳላወቅ ነው መንከራተቱ የስደትን ዓለም የሚያውቀው ለዛውም እሱ በባህር ሲመጣ የቀረጸውን ቪዲዮ ብታውት መንገድ ላይ ልብ ነው የሚያንሰፋስፈው። ያንን ያየ አለማዘን እንዴት ይቻላል? እና በጣም ያሳዝናሉ ውድ ቤተሰቦች፣ አትቀደሙ፣ አትቀደሙ። የምር ግርም ስታስቡት ይገርማል እኮ ግን ግርም ነው የሚለው አብረውት የነበሩ ልጆች ሲገደል ቴዲ ሲገደል የነበሩ ልጆች ሁለት ተይዘዋል፣ ተባለ ጌደይስ አያውቁትም። አንድ ላይ እየበሉ እየጠጡ አይደለም መቼም የማታውቁት ሰው ምንነታችሁን፣ የማያውቅ ሰው መቼም መጥቶ አይገላችሁ ማለት፣ አብሯችሁ ሲበላ ሲጠጣ የነበረ ሰው ነው የሚያጠቃችሁ እና በእርግጥ በጣም ያሳዝናል የራሳችሁ ሰው ሲያጠቃችሁ በራሳችሁ ሰው ህይወታችሁን ስጣጡ በራሳችሁ ሰው ህይወታችሁ ምስቅልቅል ሲሆን በጣም ያሳዝናል። ባዳማ ባዳ ነው እና እጅጉን በጣም ነው የሚያሳዝነው። ውድ ቤተሰቦች እንግዲህ አላሁ ተዓላ ወቶተ መቅረት ይጠብቃችሁ። ከሰው አውሬ ከሰው ጨካኝ ይጠብቃችሁ፣ ይጠብቀል ለማለት እወዳለሁ።